ይህ ኳስተራ ዩቲዩብ ቻናል ነው። በዛሬዎች ምሽት ሻምፒዮንስ ሊግ የመልስ ጨዋታ ባርሴሎና ከኢንተር ሚላን ኢንተር በሜዳው ባርሴሎና ያስተናግዳል። በባለፈው ሳምንት በባርሴሎና ሜዳ በተካሄደው ጨዋታ ኢንተር ሶስት ለሶስት መለያየቱ ይታወቃል። ስለዚህም ዛሬ የመልሱ ጨዋታ ተጠባቂ ሆኗል። በዚህ ላይ አንዳንድ ሀሳቦችን ከባልደረባዬ ዮሐንስ ጋር ሀሳቦቻችንን እናነሳለን። እስቲ በመጀመሪያ ከዚህ ኳስ ምን እንደምጠበቅና ምን አይነት ነገሮች ሊኖሩ ይችላሉ ብለህ እንደምትገምት እስቲ ሀሳብህን አካፍለኝና ወደ ሌሎች ነገሮች እናልፋለን። ዛሬ ምሽት አራት ሰዓት ላይ የሚጠበቀው የኢንተር ሚላን እና የባርሴሎና ጨዋታ እንግዲህ በመጀመሪያው ግንኙነታቸው ሶስት ለሶስት በሆነው ውጤት መጠናቀቁ ይታወቃል። እንግዲህ የመልሱ በርካቶች የሚጠብቁት ጨዋታ እንደሆነ የሚታመን ነው። በዚህ ጨዋታ ላይ በሁለቱም በኩል ልዩነት ፈጣሪ ተጫዋቾች አሉ። በተለይ ደግሞ በባርሴሎና በኩል እንደ ላሚን ያማል አይነት የክንፍ መስመር ተጫዋች ከክንፍ እየተነሳ የሚያጠቃ ተጫዋች፣ እንዲሁም ደግሞ በኢንተር ሚላን በኩል ደግሞ በአንጻሩ በመከላከሉ በጥሩ ሁኔታ ሊነሳ የሚችል ቡድን እንዲሁም ደግሞ ጎል በማስቆጠሩ ረገድ ደግሞ እንደ ላውታሮ ማርቲኔዝ አይነት አጥቂዎችን የያዘ ቡድን እንደመሆኑ መጠን በሁለቱም በኩል ተገማች ያልሆነ ጨዋታ ነው ብዬ አስባለሁ። በአንጻራዊነት ባርሴሎና ሜዳው ወይም ደግሞ በደጋፊ ፊት እንደ መጫወቱ መጠን የዛሬው ውጤት ምናልባት ወደ ባርሴሎና ያጋድላል ብዬ ነው የማስበው። ምክንያቱም ባርሴሎና በመጀመሪያው ዙርም እንደተመለከት ነው ሁለት ለዜሮ ከመመራት ተነስቶ ነው ሶስት አቻ መጨረስ የቻለው ጨዋታውን ማለት ነው። እንግዲህ ኢንተር ሚላን በሜዳው ላይ ይህንን ጨዋታ ቢያንስ እንኳን የአሸንፎ መውጣት የሚችልበትን እድል ነበረው። ውጤቱን አስጠብቆ መውጣት ይችል ነበረ። ምክንያቱም ኢንተር ሚላን እንደሚታወቀው በጣሊያን ሴሪያም ሆነ እንዲሁም ደግሞ በሻምፒየንስ ሊግ እጅግ አነስተኛ ጎል ካስተናገዱ ቡድኖች መካከል ቀዳሚው ነው። ስለዚህ ጥሩ የመከላከል አቅም ያለው ቡድን ነበር። ነገር ግን በዚህ የሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ላይ እያየ ነው በተቃራኒው ነው፣ በቀላሉ ጎል ያስተናገደ እንደ ላሚን ያማል አይነት አጥቂዎችን ደግሞ መቆጣጠር ያልቻሉ ተከላካዮችን ነው በኢንተር ሚላን በኩል ያስተዋል ነው። ስለዚህ ምናልባት ዛሬም ምንም እንኳን ጨዋታው ተገማች ባይሆንም ለእኔ ባርሴሎና ወደ ቀጣዩ ዙር ወይም ደግሞ ወደ ዋንጫው ጨዋታ የሚያልፍ ይመስለኛል። እንግዲህ ጨዋታውን አብረን እንከታተላለን። ከጨዋታው በኋላ ደግሞ የነበሩ ሁነቶች ከጨዋታው በኋላ ደግሞ የነበሩ ያሉ ሁነቶች ምንድን ናቸው የሚለውን ነገር ደግሞ በድጋሚ እንገናኛለን ማለት ነው መልካም አሁ፣ ጆን ጥሩ ጥሩ ሀሳቦችን አንስትሃል። በባለፈው ጨዋታ ያየነው የሶስታቸው ውጤት ኢንተር በሜዳው የተሻለ የተሻለ ነገር ሊያሳየን ይችላል ብዬ እጠብቃለሁ። ባርሴሎናም ግን እንደዛው በቀላሉ እጁን የሚሰጥ አይመስለኝም። በኢንተር በኩል ያን ያህል የጉዳት ዝርዝር የለም። ቤንጃሚን ፓቫርድም ይሁን ላውተሮ ማርቲኔዝ ከጉዳታቸው አገግመዋል ተብሎ ይጠበቃል። ማርቲኔዝ ልምምድም ሰርተዋል፣ ፓቫርድም እንደዛው ግን እሱም ዳብት ፉል ነው፣ ሊገባም ላይገባም ይችላል። እሱ በሐኪሞች ውሳኔ የሚረጋገጥ ይሆናል። በኢንተር በኩል ከባለፈው በተሻለ ላሚን ያማልን መከላከል የሚችሉ ከሆነ እንደ ባለፈው ያን ያህል ጥራት ያለው ኳሶቹን ላያቀብል ይችላል ብዬ እገምታለሁ። እንዲሁም በባርሴሎና በኩል ጁልስ ኩንዴ ባለፈው ጨዋታ እንዳየነው ጉዳት አስተናግዶ ወጥቷል። ይህም በክንፍ በኩል ለሚደረገው ላላሚን ያማል ኳሶቹን ለመመገብ አስቸጋሪ ሊሆንባቸው ይችላል። እንዲሁም ሌሎች አራት ጉዳቶች ተያይዘው አሉ። ከባርሴሎና ጋር አሌክስ ባልዴ ጉዳት ላይ ነው የሚገኘው። ማርክ አሳዶም እንደዛው። ፓብሎ ቶሪ እና ማርክ በርናልም ጉዳት አለባቸው። ይህ ጉዳት ይሄ ጉዳት የተለየ ነገር ካልፈጠረባቸው ባርሴሎናም ቢሆን በቀላሉ እጅ የሚሰጥ አይመስለኝም። እንዲሁም የተሻለ ነፃነትም ሊኖረው ይችላል። ያው የተሻለ ነፃነት ሊኖረው ይችላል ብዬ ጠብቃለሁ። ስለዚህ ጥሩ ጨዋታ እናያለን ብዬ ጠብቃለሁ። ስለዚህ መልካም ጨዋታ እንዲሆንላችሁ እመኛለሁ። እናመሰግናለን።